አንድን አበባ በጣም ስለምትወዱት በቀን አራት አምስት ስድስት ጊዜ ውሃ ብታጠጡት ምን እንደሚሆን ታውቃላችሁ? አበባው ኢሚዲየትሊ ነው የሞተው። ለሰው ልጆችም እንደዚህ ነው ልንገራችሁ። በጣም ሰዎቹን ስለምትወዱ ስለምታፈቅሩ በጣም ከልባችሁ በቃ ለነሱ ማድረግ ደስ ስለምላችሁ ደጋግማችሁ ፍቅርን ብትሰጧቸው፣ ደጋግማችሁ ብትንከባከቡ፣ በጣም ገንዘብን ብትሰጧቸው ምን እያደረጋችሁ እንደሆነ ታውቃላችሁ? በእርግጠኝነት ልንገራችሁ ሰዎቹ ከህይወታችሁ እንዲወጡ እያደረጋችሁ ነው፣ ወይ ሰዎቹን እየገደላችሁ፣ ሰዎቹን እያበላሻችሁ። የምታድርጉትን ነገር፣ የምትሰጡትንም ፍቅር ራሱ ቢሆን በልክ አድርጉት። ሁሉ ነገር በልክ ሲሆን ነው ጥሩ፣ አለበለዚያ ልክ እንደ አበባው መሞት ይሆናል መጨረሻቸው።

ገመድ እንደዚህ እራሴን ሲጥ ማረገበት። አይ በእናትሽ ነው ያሞኛል። በቃ እኔ እንሂድ፣ አታስቀው በዘሎ ምን ሆነሻል ኮፊያ

የጅበት ተመችቶኛል። አባሪው ሂድ ሂድ፣ በቃ ሴት ልጅ የስራ ሰው ስትሆን ቤትኛውም ወንድ አይደለም በራሷ ዘንድ በቃ ራሷን በራሷ ራሱ ትወዷለች ጠንካራ የስራ ሰው መሆኗ ራሱ ራሷን እንድትወድ ያደርጋታል እና እዚህ ምድር ላይ የማትደራድሩት ነገር ቢኖር ስራ ነው ሥራ እረፍት ያለው ስራ ውስጥ ነው ስራ ውስጥ ራሱ እረፍት አለ ሥራ ራሱ ሰው ምን ይለኛል ብለሽ ስለምትፈሪ ራስሽን ቀን በቀን እየገደልሽ ነው ራስሽን በየሰከንዱ በየደቂቃው በየሰዓቱ ራስሽን እያጠፋሽ ነው አዲሱ ማንነት እያጠፋሽ ነው አየሽ አንቺ በጣም ብዙ ሰዎች አሉች በብዙ ሰዎች ተከበሻል። የብዙ ሰዎች ደስታ የምትቆጣጠሪ ሰው ነሽ። አስደሳች ፍቅር ሰጪ፣ ተቀባይነት የምትፈልግ ሴት ነሽ። አንቺ ካጠገብሽ ያሉ ሰዎች ከተረቡሽ በቂ እንዳልሆንሽ ይሰማሻል። ካልተቀበሉሽ ሙሉ እንዳልሆንሽ ይሰማሻል። መለወጥ እንደሌለብሽ ይሰማሻል። ለእነሱ ስቲ ራስሽን አስረሽ ትገኛለሽ። አሁን ማን አባቱ መጥቶ ነው የሚቀይርሽ ታዲያ አንቺ ራስሽን የማትቀይሪ ከሆነ ግዴላቸውን ቤተሰቦች ቤተሰቦችሽ አያውቁሽም። ልንገርሽ አንቺን የሚያውቁሽ በድሮ ማንነትሽ ነው። ስቲል አሁንም የአምስት አምስት አመት ህፃን ልጅ እንዳለሽ ነው የሚሰማቸው። ለዛም ነው አንቺን መቆጣጠር የሚፈልጉት። አንቺ ራስሽን ማትለውጪ ከሆነ ማንም ሰው መጥቶ አንቺ ሊለውጥሽ አይችልም። የምትለውጪው ደግሞ ተቀባይነት በመፈለግ ሳይሆን ተራቢ፣ ሰዳቢ ተሰልፎ ስላንቺ እያወራ እያማ እያለ ኖ እኔ መቀየር እችላለሁ። ኖ አነጋገሬን እቀይረዋለሁ። አለባበሴ አለባበሴን እቀይረዋለሁ የህይወት ምርጫዎችን ቀይራቸዋለሁ ያለ ማንም ሰው ተቀባይነት አይ ዶንት ኬር የናንተ ጭብጨባ አልፈልግም የናንተ ፍቅር አልፈልግም የእናንተ አድንቆት አልፈልግም ችግርሽ አንቺ ተቀባይነት ስለምትፈልጊ ታስረሽ ትገኛለሽ መሞትሽ ደግሞ አይቀርም ነገ ልትሞቺ ትችያለሽ ይህ ሀሳብ ያስፈራሻል ሞት ትፈሪያለሽ በጣም ከሞት በላይ ሊያስፈራሽ የሚገባው ግን አሁን ባለሽበት ማንነት መቀጠል ነው አሁን ባለሽበት ማንነት ራስሽን እየከዳሽ ሰዎችን ማስደሰት ነው